ረሱላችን ወዲያውን አለቀሱና እጃቸውን ዘርግተው ለአቡበከር ስዲቅ ዱዓ ማድረግ ጀመሩ። ያ አላህ እኔ አቡበከርን ወድጄዋለሁ፣ አንተም ወደደው፣ እናም ጀነት ውስጥ የኔ ጎረቤት አድርገው አሉ። ወዲያውን ጅብሪል ዓለይ ሰላም ወሕይ ይዞ መጣና፣ ያ ረሱላ ላህ ለአቡበከር ስዲቅ ይህን መልካም ዜና ንገራቸው፣ አላህ ወዶታል፣ እንዲሁም ጀነት ውስጥ የእርሶ ጎረቤትም አድርጎታል አላቸው። በእግራቸው ደፍነውት የነበረው ቀዳዳ ውስጥ የነበረው እባብ ደግሞ አንዳንዱ ለማዎች እንደሚሉት እግርህን ዘወር አድርግልኝ እኔም ነቢዩን ሊያቸው እያለ ነበር ሲነድፋቸው የነበር ብለው ነው የከተቡት። ረሱላችንን ሰለላሁ ዐለይሂ ወሰለም ማየት ስለፈለገ ነው እባቡ የነደፋቸው። እናም አቡበከር ረዲያላሁ አንሁ እባቡ ሲነድፋቸው በጣም አመማቸውን መልክ ሲያለቅሱ እምባቸው ተንጠባጠበ። ረሱላችን ሰለላሁ ዐለይሂ ወሰለም አናት ላይ ታፋው ላይ ነበረ ገደም ብሎ የነበሩት። ከዛ ምን ሆን ካሉት ያረሱለላ ህባብ ነድፎ ነው አላቸው። ምራቃቸውን አንስተው እግሩ ላይ እንዲያደረጉበት፣ ወዲያውኑ መርዙ ጠፋ። ከዛም ጠዋት በእግራቸው ጣት ምልክት ተከትለው ተከትለው ተከትለው የሰው አነፍናፊዎች ጋሩ ሒራ ድረስ ደረሱ፣ ዋሻው ድረስ። አሁን ግን ያው መንገዶች ምናምን ተሰርተው ያው ምልክት የሚባል ነገር የለም። ዑበይ ኢብኑ ከለፍም እንዲህ አለ፣ አንተ ሞኝ እዚህ ጋር ምንድን ነው ሰው አለ እምትል እዚህ ምሽግ ውስጥ በመጀመሪያ ደረጃ አላሁ ተዓላ አስቀድሞ የሸረሪት ድር አድርቶበት ነበር ይሄ የሸረሪት ድር እኮ መሐመድ ከመወለዱ በፊት የነበረ ነው የሚመስለው ምንድን ነው እዚህ ጋ ሰው አለ እምትለዋል የት ነ ይዘህ የነመጣህው ብሎ ሲሉት እኔ እንኳ ምንም የማውቀው ነገር የለም እንግዲህ እውቀቴ እዚህ ድረስ ነው በቀ ይዣችሁ እንድመጣ ያደረገኝ አላቸው ከዛም አቡበከር ሲዲቅ ረዲየ ላሁ በጣም ተረበሹ ተጨነቁ ረሱላችን ሰለላሁ ዓለይሂ ወሰለም አይዞ አትጨነቅ ኢናላሀ መዓና አላህ ከእኛ ጋር ነው ከዛም ዑበይ ቢን ኸለፍ? ወደ ጋሩ ሂራ ዋሻ ፊት ለፊት ቆሞ ሽንቱን መሽናት ጀመረ። ረሱላችንም ሰለላሁ ዐለይሂ ወሰለም ፈገግ አሉና አያህደን ቢያዩን ኑሮ እንደዚህ ሆኖ ይሸና ነበር እንዴ አሉት። አላህ ጋር ረድላቸው። ከዛም ተመልሰው ሄዱ። እነሱ ሀያ ሰባተኛው ቀን ማታ ሀያ ስምንት ሀያ ዘጠኝ ሶስት ሌሊትና ሁለት ቀን ሀያ ስምንትና ሀያ ዘጠኝ ወሩም ደግሞ ሰፈር ሀያ ዘጠኝ ነበር። ረቢዑ ለአወል ደግሞ ይሄ ረቢዑ ለአወል ይህን የረቢዑላ አወል ሁኔታ ያልሰማችሁ ምንስ ሰማችሁ? የረሱላችን ሰለላሁ ዓለይሂ ወሰለም ህይወት ሱና ያልተከተላችሁ ምንስ ተከተላችሁ ይባላል። የዚህ የረቢዑላ አወል ታሪክ የእሳቸውን ህይወት ያልተማራችሁ ምኑን ተማራችሁ? እናም ሐዝረት ዓብዱላህ ቢን አቡበከር ረዲየላሁ ተዓላ አንሁ በሌሊት ይመጡና ቀስ ብለው መካ ላይ የተካሄደ ስላለው ሁኔታ ስለ ሹራቸው ሁሉንም ነገር ይነግሩና ለረሱላችን ሰለላሁ ዐለይሂ ወሰለም ከሱብህ በፊት ይወርዱና ከዛም ይሄዳሉ ማለት ነው። አሚር ብን ፋሒራ የእሳቸው ባሪያ ደግሞ ፍየሎችን እዛው አካባቢ ይለቃል፣ የአብዱላ የእግራቸው የኮቴ ምልክት እንዲጠፋ በማለት ከዛም እዛው ከፍየሎቹ ጋር አመሻሹ አካባቢ ድረስ ይቆዩና ወተት ያልቡና ልክ ምሽት አካባቢ ወደ ላይ ወጥተው ለሁለቱም ወተት አቀብለዋቸው ይወርዳሉ። ረቢዑልአወል አንድ ረቢዑልአወል ወሩን እንዲሁ ማስታወስ እንኳን መቻል አለብን። አሁን እያሰማኋቸው ያለሁት ረቢዑልአወል አንድ ላይ በጠዋቱ ረሱላችን ሰለላሁ ዐለይሂ ወሰለም ከጋር ሔራ ዋሻ ወረዱና ወጡ። እናም የአቡበከር ስዲቅ ባሪያ አሚር ቢን ፋሒራ ደግሞ ሶስት ግመሎችን ይዞ መጣ። አብዱላ ቢን ዑረይቀት ደግሞ የአቡበከር ጓደኛ ናቸው። ነገር ግን ካፊር ነበሩ። መሿለኪያ አቅጣጫ መንገዶችን ግን ያውቁ ነበረ። የመንገዳቸው መሪ እሳቸው ሆኑ። ቀና ብለው ረሱላችን ሰለላሁ ዐለይሂ ወሰለም መካን ተመለከቷትና ከርቀት በትንሹ ብልጭታ ብርሃን አዩና እጅግ ናፍቆት በተሞላበት ሁኔታ እያዩት ያ መካ፣ አንቺ መካ ምን ያህል እንደምወድሽ ታቂያለሽ፣ ምን ያህልም እንደማከብርሽ እንደምትናፍቅኝም ታቃለች። ምን አለ የእኔ ህዝቦች ባያባረሩ ይኖሮ በፍጹም በጭራሽ አንቺን ጥዬ የመሄድ አቅሙ እንኳን አይኖረኝም ነበረ። ግን ምን ላድርግ ህዝቦች ያባረሩኝ አሉ። አላሁ ተዓላ ወዲያውኑ ቁርአን አወረደ እንዲህ የሚል ይኔ ወዳጅ አንድ ቀን አለ፣ አንተን ከሙሉ ክብር ጋር ወደ መካ መልሶ የሚወስድበት ቀን። ከዛም ነቢያችን ሰለላሁ ዓለይሂ ወሰለም ስምንት ቀን ጉዞ አድርገው ረቢዑል አወል ስምንት እዛ ደረሱ። ረቢዑል አወል ሀያ ሁለት ደግሞ መዲና ደርሰው እና ረሱላችን ሰለላሁ አለይሂ ወሰለም እዛ የደረሱ ጊዜ፣ ቆይ ቀደም ብዬ ልንገራችሁ። የረሱላችን ሰለላሁ አለይሂ ወሰለም ጺም ጥቁር ነበረ። የአቡበከር ስዲቅ ረዲየላሁ አንሁ ደግሞ ጥቁርና ነጭ ነበር። የመዲና ሰዎችን መጡና ከዛ ሁለቱን መጀመሪያ ተራ በተራ ማየት ጀመሩ። ከነዚህ ውስጥ ነቢዩ የትኛው ናቸው እያሉ ማለት ነው አንድ ጊዜ እኔ ሙዘፈር ጋር ለመጀመሪያ ጊዜ ሄጄ በያን ለማድረግ ማለት ነው። የመጀመሪያ ነበር። ከራይወንድ መርከዝ ነበረ ተሽኪል ተደርገን ከዛ ለበያን ወደዚያ የሄድኩት። እናም ከረኔ ጋር ራጃ አሚር ሱልጣን ረመቱላ አለይ አብረዊ ነበሩ። የኛ የአካባቢያችን በጣም የተከበሩ ትልቅ ሰው ነበሩ። እሳቸውም ከኛ ጀማዓ ጋር ተቀላቅለው ነበር አብረውን የመጡት። ፊታቸው በጣም ወፈር ያለ ቀላ ያሉ እና ትልቅ ጥምጣም ነበር አናታቸው ለሚያደርጉት ነጭ ጺም ያላቸው ግርማ ሞገሳቸው በጣም የሚያበራ ነበር። እኔ ደግሞ ልክ አሁን እንደምታዩ ነኝ ያኔም ማለት ነው። ከዛም አንድ የሆነ ሰው መጣና አንዴ ኔን ያህል አንዴ ሳቸውን አንዴ ኔን ያህል አንዴ ሳቸውን ከእነዚህ ከሁለቱ ሞላና ጣሪቅ ጀሚል የትኛው ነው እያለ እያሰላሰለ ነበር። አንዴ ወደዚህ ያህል አንዴ ወደዛ አንዴ ወደዚህ ያህል አንዴ ወደዛ። ከዛም ይመስለኛል አሰበና፣ ይሄ ከሳው ሰው እንኳ ሊሆን አይችልም። የወፈር ያለው ግርማ ሞገስ ያለው ሳይሆን አይቀር ሞላና ጣሪቅ ጀሚል አለና ትልቅ ጥምጣም ያደረጉትና ረጅም ነጭ ጽም ያላቸው እሳቸው ናቸው ሞላነ ጣሪቅ ጀሚል አልና፣ እሳቸውን ዘየረ። እኔን ግን ሳይዘይረኝ እንዲሁ ዝም ብሎ ሄደ። ከዛ ከዛም ራጃ ሳ ምና አሉኝ። አይ ሚንበር ላይ ስትወጣ ልክ ሲያይህ ዚያራው ያው እንደ ተሳሳተ ሲረዳ ምን የሆን ይሄ ሰው ብለው አሉኝ። ዚያራ ስተት ነው በቃ ይላል አሉ። እናም ረሱላችን ስለ ላሁ ዐለይ ወሰለም እዛ ሲደርሱ የመዲና ሰዎች መጡና አንዱ ጥቁር ፂም ያለው አንዱ ደግሞ ጥቁርና ነጭ ፂም ያለው ተመለከቱ። በቃ ነጭ ፂም ያለው ሳይሆን አይቀርም ነብዩ አሉና ሁሉም ተሰብስበው አቡበከር ስዲቅ ረዲየላሁ አንሁን መዘየር ጀመሩ። እሳቸው እኔ ነብዩ አይደለውም ብለው ግን አልተናገሩም። ምክንያቱም የመጡትን ሰዎች ዚያራ መቀበል ማለት ምን ያህል አስቸጋሪ እንደሆነ እኔ ራሴ ያውቀዋለሁ፣ አላህም ያውቃል። እናም እሳቸው ዝም ብሎ ዝያራውን ቀጠሉ። ዝያራ ቀጠሉ ቀጠሉ ቀጠሉ። አቡበከር ረዲያላሁ አንሁም ዝም ብሎ መዘየር ጀመሩ። ከጥቂት ጊዜ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ላይ ፀሐይ መጣ። ተራራ ስር ነበር የተቀመጡት። አቡበከር ረዲያላሁ አንሁም ሮጥ ብለው መጡና የሆነ ነገር ወጠር አድርገው ጠለል አደረጉላቸው። ያ የመዲና ሰዎች ተረዱ ዝያራቸው የተሳሳተ እንደነበር። ከዛም ረሱላችን ረቢዑልአወለ 22 በጁማዓ ቀን ሁለት ሳምንት እዛ ቆይተው መስጂደ ቁባን እዛው ሰርተው ከዛ በኋላ ረቢዮል አወል 22 ረሱላችን ሰለላሁ አለይሂ ወሰለም ወደ መዲና ገቡ። ያ አላህ ያን ጊዜ ነበረው ያን ሁሉ ፈሳድ ወደ ዓደብ የቀየሩ አንድ የሆነች ተራራ ነበረች፣ ሰንየቱ ልበዳ የምትባል ወደ ላይ ወጥታችሁ ከዛ ወደ ታች የምትወርዱባት